የእግዚአብሔር ቃል በዘፍጥረት መጽሐፍ ምራፋያን ቁጥር አንድ እግዚአብሔርም ሳራን አሰባት እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅን ወለደችለት ተብሎ እንደተጻፈ ይሄ ዓመት የምትታሰቡበት ዓመት ይሆንላችኋል። ወዳጆች እግዚአብሔር ዝም ብሏችኋል ማለት ያ ኳይት ታይም ነው ማለት ያልጨረሳችሁ ስራ አለ ማለት ነው። ኳይት ታይም ውስጥ ገብታችኋል ማለት እግዚአብሔር በቀጣይነት በእናንተ ህይወት የሚሰራው ነገር አለ ማለት ነው። ጨክሞባችኋል ማለት አይደለም። ትቷችኋል ማለት አይደለም። የእናንተ ነገር ተዘግቷል ማለት አይደለም። እግዚአብሔር አምላክ ወደሚቀጥ

ህይወታችሁን እቀይረዋለሁ ሞት ያለበትን ህይወት እንደፈወስኩት እንደዚሁ እፈውሳችኋለሁ እፈውሳቸዋል ነገሬ አልቋል ያላችሁ ሰዎች ከዚህ በኋላ የሚጠብቀኝ ውርደት ነው ያላችሁ ሰዎች አይ የዘንድሮንስ እንጂ ያላችሁ ሰዎች በጣም ይገርማችኋል በጣም ነው የሚገርማችሁ ከሌላው ሁሉ አመት በተለየ መልኩ የተአምራት ህይወት ትኖራላችሁ በሁለተኛ ነገሥት መጽሐፍ ላይ ከኤልሳ መቀባት በፊት ከኤልሳ ጋር አብረው የነበሩ ወይም ደግሞ በአካባቢው ላይ በነቢያት ማህበርነት ያገለግሉ የነበሩ ብዙ ወንዶች እንደነበሩ የእግዚአብሔርን ቃል ስታነቡ ትመለከታላችሁ። ይቺ ሴት ወደ ኤልሳ መታ ያለችው ነገር አንድ ነገር ነው። ባሌ ባሪያ ሞተዋል ብላ አለችው እና ባለዳ ደግሞ ሁለት ወንዶች ልጆቼ ሊወስድብኝ ነው ብላ ጮኸች ብሎ ይናገራል። ወዳጆቼ ይህ የሞተው የእግዚአብሔር ሰው ከመሞቱ በፊት ምን ዓይነት ህይወት ነበር የነበረው ምን አይነት ህይወት ነበር የኖረው የሚለውን ነገር በተወሰነ መልኩ እንድናይ ይፈልጋል። ምክንያቱም እቺ ሴት ወደ ኤልሳ መታ የተናገረችው ስለ ባሏ ወይም ደግሞ ስለ እግዚአብሔር ሰው ስለዚህ ነብይ የተናገረችው ነገር የሚገርም ነው። እግዚአብሔርን ይፈራ እንደነበረ አንተም ታውቃለ ብላ ኤልሳን ትነግረዋለች። ማንም መስካሪ አያስፈልገውም፣ አንተ ራስ እውቀቷ አለ ታውቀዋለ፣ እግዚአብሔርን ይፈራ ነበር አለችው። ስለዚህ ይሄ ሰው በህይወት ሳለ በምድር ላይ ሳለ ይኖርበት ወይም የታወቅበት የነበረው ህይወቱ እግዚአብሔርን የሚፈራ ሰው ነበር ምን ማለት ነው? ይሄንን ዝም ብላችሁ ስተነትኑት በደንብ አርጋችሁ የዚህ ሴት ጩኸት ውስጥ ለአፍታ ደቂቃ ቆይታችሁ ስትሰሙ የምታገኙት ዘመኑን ሁሉ ለእግዚአብሔር የሰጠ ሰው ነበር። ይሄ ሰው ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ እንደዚሁም ደግሞ ተናገር የተባለውን ነገር ሁሉ የተናገረ ይችን ምድር የናቀ ይችን ዓለም የናቀ አይነት ሰው ነበረ። ለተገለጠለትና ለጠራው እግዚአብሔር ራሱን የሰጠ ሰው ነበረ። እምነቱን እንደዚሁም በስራ የገለጠ ሰው ነበር። ፍቅሩን በድካም የገለ ተስፋውም ተስፋውን በጽናት ያሳየ ሰው ነበረ። እግዚአብሔርን ይፈራ የነበረ ሰው እንደነበረ ታውቃለ ብላ ስትለው እግዚአብሔርን መፍራት ውስጥ ያለው አንዱ ዘመንን መስጠት ነው። እግዚአብሔርን መፍራት ውስጥ ያለው አንዱ ይችን አለም መናቅ ነው። እግዚአብሔርን መፍራት ውስጥ ያለው አንዱ ጉዳይ ሃይማኖትን መጠበቅ ነው፣ መልካሙን ገድል መጋደል ነው። ተናገር የተባለውን ነገር ይናገር የነበረ ሰው ነበረ። በህይወት በነበረ ቆይታው በአገልግሎቱ ዘመን እግዚአብሔር አትናገር ያለውን አልተናገረም፣ ተናገር ያለውን ተናግሯል። ስለዚህ ይሄ ሰው ሰው በህይወት እያለ መታወቂያው ምን ነበር ሲባል እግዚአብሔርን የሚፈራ ሰው ነበረ። እምነቱን በስራ የተገለጠ ሰው ነበረ፣ ፍቅሩን በድካም ተስፋውን በጽናት የገለጠ ሰው ነበረ። ይህች ሴት ስለ ባሏ ከተናገረችው ንግግር ውስጥ የምታገኙት የምትጨብጡት፣ ሶሊድ የሆነ ህይወት የነበረው ጠንካራ ህይወት የነበረው ሰው ነበረ። ዛሬ ግን ይሄ ቤተሰብ ያለበት ሁኔታ ሌላ ነው። ነገው ጨልቦበታል፣ ተስፋው ደብዝዞበታል። ይሄ እግዚአብሔርን ይፈራ ዘመኑን ሁሉ ሰጥቶ ያገለግለው የነበረ ሰው ቤተሰቡ በድንጋጤ ወደ ውስጥ ገብቷል። ሀዘን ቤቱን ወሮታል። ባልተዘጋጁት ሁኔታ ውስጥ ገብተዋል። ዕዳ አፍጥጦ መጥቶባቸዋል። ጭንቅ ውስጥ ነው ያሉት። ያ ዘመኑን ሁሉ ለእግዚአብሔር የሰጠ ሰው፣ ያ ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ ይህን ዓለም የናቀ ያ ተናገር የተባለውን ብቻ የተናገረ ሰው ዛሬ ግን ቤተሰቡ በሌላ ሁኔታ ውስጥ ነው ያለው። ሁለት ወንዶቹን ልጆቹን ባለ እዳ ሊወስድበት ነው። እሱ የለም። ስለዚህ ሚስቱ የምታደርገው ነገር ግራ ገብቷታል። እና ቤቷ በባዶነት ውስጥ እንደነበረ ለኤልሳ ራሱ በቤትሽ ምን አለ ብሎ ሲጠይቃት በኤልሳ የመለሰችለት መልስ በጣም የሚገርም ነው። አገልጋይ ከጥቂት ዘይት በስተቀር በቤቷ ምንም ነገር የላትም የሚለው ቃል በጣም ውስጤን ይነካኛል። እንዴት ዘመኑን ለእግዚአብሔር የሰጠ ሰው ሃይማኖቱን የጠበቀ ሩጫውን የጨረሰ መልካሙን ገድል የተጋደለ ሰው ቤቱ እንዴት ምንም ነገር ይታጣል? እንዴት ምንም ነገር አይኖርም? እና ያ እግዚአብሔርን ይፈራ የነበረ ሂድ ወደተባለበት ቦታ ይሄድ የነበረ እግዚአብሔርን ሲያገለግል የነበረ ሰው ዛሬ ቤተሰቡ ያለበት ሁኔታ ጭንቅ ነው። ግራ ገብቷቸዋል። በጣም የሚያሳዝን እና የሚገርም ሁኔታ ውስጥ ነው ያለችው። የዚህም ቤተሰብ ያለችበትን ሁኔታ በደንብ ስትመለከቱ በውስጣችሁ የሚፈጠሩ ጥያቄዎች አሉ። የመጀመሪያው በውስጥ የተፈጠረ ጥያቄ ምንድን ነው? ለምን ተበደረ? ለምንድን ነው የተበደረው? መጽሐፍ የሚናገረው ጻዲቅ ያበድራል እንጂ አይበደርም ነው የሚለው። ታዲያ ይሄ ሰው ለምን ተበደረ? ወዳጆቼ ይሄ ሰው የገንዘብ ሰው የጥቅም ሰው አልነበረም። ምክንያቱም መጽሐፉ የሚናገረው እንደዚህ ብሎ ነው፣ እግዚአብሔርን ይፈራ የነበረ ሰው ነው። እግዚአብሔርን የሚፈራ ሰው አት ሴም ታይም የጥቅም ሰው መሆን አይችልም። የገንዘብ ሰው መሆን አይችልም። እና የጥቅም ሰው ካልሆነ የገንዘብ ሰው ካልሆነ ለምንድን ነበር የተበደረው ይሄ ጥያቄ ወደ ውስጥ ይመጣል ለምን ተበደረ ምን ቸግሮት ምን አጥቶ የተበደረው ነው ወይስ ለአገልግሎት የተበደረው ለጉዞ ለመንገድ ለትራንስፖርት ለተለያየ ጉዳይ ለምን ተበደረ እግዚአብሔርን ለማገልገል ለምን ተበደረ? የሚለው ነገር ወደ ውስጥ ይመጣል። እሱ ብቻ አይደለም። እንዴት እግዚአብሔርን እየፈራ በጽድቅ እያገለገለ በጽድቅ እየኖረ እንዴት ለልጆቹ ዕዳ ትቶ ሞተ? እንዴት ሃይማኖቱን የጠበቀ ሰው ለልጆቹ ዕዳ ትቶ ይሞታል? እንዴት እግዚአብሔር ተናገር ያለውን የተናገረ ሰው ለእግዚአብሔር የኖረ ሰው እምነቱን በስራ ፍቅሩን በድካም ተስፋውን በጽናት የጠበቀ ሰው እንዴት ለልጆቹ ዕዳ ትቶ ይሞታል? እሱ ብቻ አይደለም። ሰው በሦስተኛ ደረጃ በውስጥ የሚመላለስ ጥያቄ አለ። ሰው እግዚአብሔርን እያገለገለ ባዶ ቤት ትቶ ሄዳለእንዴ በዶ ቤትቶ መሄዳለእንዴ? ለስንቱ ቋጠረው ለስንቱ ችግር መልስ ሆነ ስታበቃ በዚህ የእግዚአብሔር ሰው በኩል ብዙ ሰዎችን አጽናንተዋል። በዚህ እግዚአብሔር ሰው በኩል እግዚአብሔር ባመጣው ድምፅ አማካኝነት የብዙ ሰዎች ቋጠሮ ተፈቷል። ሀዘን በደስታ ተቀይረዋል። ብዙ መልካም ነገሮች የሆንላቸው ሰዎች አሉ። ነቢይ ከነበር፣ እግዚአብሔር ይናገረው ከነበር፣ ድምፅ ይሰማ ከነበረ በዚህ ሰው አገልግሎት የተገለገሉ ብዙ ሰዎች አሉ። እንዴት የሰው ቤትን እንቆቅልሽ የፈታ የእሱም ቤት ጥያቄ መመለስ ያቅተዋል? አንዳንዴ እንደዚህ አይነት ነገር ያጋጥማቸዋል። ወዳጆች፣ አብሜሌክ ቤት ገብቶ አብርሃም ጸልዮ ማሕፀን ተከፍቶ ሲያበቃ አብርሃም ቤት ግን ማሕፀን 25 ዓመት ሳይከፈት ወይም 24 ዓመት አስጠብቋል። አንዳንድ ጊዜ እንደዛ ይሆናል። ሰው እያገለገለ እንዴት ለልጆቹ ወደ አትቶ ይሞታል? አራተኛው ወደ ውስጥ የሚመጣው ጥያቄ ደግሞ የአበዳሪ እንዴት ያለ ክፉ ወይም ደግሞ እንዴት ያለ ጨካኝ አበዳሪ ነው። ወዳጆች ገና ከዚህ እግዚአብሔር ሰው መሞት ሚስቱ መሆኑ ሁለቱ ወንዶቹ ልጆቹ ተጽናንተው አልጨረሱም በአዘን ድባብ ውስጥ ያሉ ሰዎች ናቸውና እንዴት ነው በሚገርም ሁኔታ ይሄ በጣም በጭካኔ በማስፈራራት ልጆቹን ለመውሰድ በክፉ ቃልና በኃይለኛ ንግግር ሊናገር የቻለው የሚለውን ነገር ዝም ብዬ አስባለሁ። በአምስተኛ ደረጃ እሺ፣ ሁሉ ይሁን ይሄ ሁሉ ይሁን ብለን እንቀበል። እሺ፣ ያገለገላቸው ሰዎች የተደው ነው እሱ የቸገረው የጸለየላቸው ሰዎች የተደው ነው የመከራቸው ሰዎች፣ ያጽናናቸው ሰዎች፣ እግዚአብሔርን ጠይቅልን ያሉ ሰዎች የት ሄደው ነው? አላካፈላቸው ሰዎች፣ የዘመረላቸው ሰዎች፣ እጅ ጭኖ የጸለየላቸው ሰዎች የት ሄደው ነው? ቤተሰቡ በጨካኝ ሰው እጅ ወደቀው፣ ይገርማል። እሺ፣ በስድስተኛ ደረጃ ደግሞ አንድ ጥያቄ ወደ ውስጡ ይመጣል። አበዳሪ ውስጥ ቢሆን እግዚአብሔር ናቆም አያቅም እግዚአብሔር ማንንም እንደማይጥል እግዚአብሔር ማንንም እንደማይረሳ እግዚአብሔር ማንንም እንደማይተው አያቅም፣ አገልግሎቱን አያቀውም። የት ቦታ ተገናኝተው ነበረ በእንደዚህ አይነት ሁኔታ ትራንዛክሽን ውስጥ የገቡት የሚል ጥያቄ ወደ ልቤ ይመጣል። በሰባተኛ ደረጃ የምትሩን ጨርስና ወደ ሰማይ ሰናሰን አንድ ጥያቄ ወደ ልቤ ይመጣል። እንዴትስ እግዚአብሔር ዝም አል? እንዴት እግዚአብሔር ዝም ሊል ቻለ ይሄ ሁሉ ነገር ሲሆን ዘመኑን ለእግዚአብሔር የሰጠ፣ ሃይማኖቱን የጠበቀ፣ መልካሙን ገድል የተጋደለ፣ ሩጫውን የጨረሰ፣ ይሄን ዓለም ንቆ ለእግዚአብሔር ብቻ የኖረውን ያንን ባሪያው ቤተሰቡ በዳ ሲያዝ፣ ልጆቹ ሲሳቀቁ፣ ሚስቱ ስትጨነቅ፣ እንዴት እግዚአብሔር ዝም አለ? ወዳጆቼ፣ ያገለገላቸው ሰዎች ረስተው ሊሆን ይችላል። ነገር ግን እንዴት እግዚአብሔር ዝም ሊል ቻለ የሚል ጥያቄ ጠይቃል። ልክ እንደዚህ በዚህ ጥያቄ ውስጥ የሚመሳሰል ጥያቄ ውስጥ የምታልፉ ሰዎች ትኖሩ እንደምትችሉ አስባል። እግዚአብሔርን እያገለገላችሁ ዘመናችሁን ሰጥታችሁት ተከትላችሁት ይህን ዓለም ንቃችሁ ውርስ ቅርስ ሳ ሁሉን ነገር ግፍ አድርጋችሁ ተከትላችሁት በችግር ውስጥ በማጣት ውስጥ በጉድለት ውስጥ በጥያቄ ውስጥ በህመም ውስጥ የምትመላለሱ ሰዎች ልትኖሩ ትችላላችሁ። እናንተ ያገለገላችኋቸው ሰዎች ዝም ያሏችሁ፣ የምታቋቸው ጎረቤቶቻችሁ፣ ጓደኞቻችሁ፣ ቤተሰቦቻችሁ እናንተ ሊረዱ የተገባቸው ወይም የምታቋቸው ሰዎች ያረዳችሁ እሱ ብቻ እግዚአብሔር፣ ዝም ያላችሁ ሰዎች ይህን መልእክቴን በደንብ እንድትሰሙ ፈልጋል። እግዚአብሔርን በተመለከተ ይህን ጥያቄ ስጠይቅ ግን አንድ ነገር ይመጣልኛል። እግዚአብሔር እኮ አደራረጉ ልዩ ነው፣ ግሩም እኮ ነው። መቼም እሱ አይለመድም። በዚህ ጋር ሉ ይህን ይሄን አርጋ ትሉትም፣ በየብስ ስጠብቁት በሰማይ ይመጣል፣ በደቡብ ስጠብቁት በሰሜን ይመጣል። በዚህ ጋና ትሉትም እግዚአብሔር ሌላ መንገድ፣ ሌላ አደራረግ፣ ሌላ ጎዳና፣ ሌላ አቅጣጫ ያለው አምላክ ነው። ታስታውሳላችሁ፣ ኤልያስ የሚባለው የእግዚአብሔር ሰው ነገረ አለቡ ጠቅላላ አገልግሎቱ የኃይል አገልግሎት የነበረ ሰው ነው ኤልያስ ሁሉ ነገሩ የኃይል ነው ኤልያስ። ሰማይን ሲከፍት ሰማይን ሲዘጋ በኃይል ነው። እሳት ሲያወርድ በኃይል ነው። ይገርማችኋል፣ ኤልያስ በሚገርም ሁኔታ የሚገርም አይነት የለመደው አገልግሎት የእሳት አገልግሎት የነበረ ሰው ነው። አንድ ቀን ግን እግዚአብሔር ኤልያስን በተራራ ላይ አወጣው። ከዛ የእግዚአብሔር ቃል ሲናገር እንደዚህ ይላል ብርቱ ንፋስ መጣ ይላል። ተራራውን ሰነጠቀው፣ አለቱን ሰባበረው። እግዚአብሔር ግን በንፋስ ውስጥ አልነበረም ማለት። ቀጥሎ ምድርም ታላቅ መናወጥ ሆነባት ይላል። እግዚአብሔር ግን በዛ ውስጥም አልነበረም ይላል። ቀጥሎ ሲናገር እሳት ሆነ ይላል። እግዚአብሔር ግን አሁንም በሳት ውስጥ አልነበረም። ከዛ ቀጥሎ ትንሽ የዝምታ ድምፅ ሆነ ይላል። እናንተዬ ዝምታ እንዴት ድምፅ ያወጣል? የእግዚአብሔር ዝምታ ከምንም ነገር በላይ ይናገራል። በዛ ዝምታ ውስጥ እግዚአብሔር ኤልያስ ቀጣይ የሚያደርገውን ነገር ነግሮታል። ወዳጆች እግዚአብሔር ዝም ብሏችኋል ማለት ያ ኳይ ታይም ነው ማለት ያልጨረሳችሁ ስራ አለ ማለት ነው። ኳይ ታይም ውስጥ ገብታችኋል ማለት እግዚአብሔር በቀጣይነት በእናንተ ህይወት የሚሰራው ነገር አለው ማለት ነው። ጨክመባችኋል ማለት አይደለም። ትቷችኋል ማለት አይደለም። የእናንተ ነገር ተዘግቷል ማለት አይደለም። እግዚአብሔር አምላክ ወደሚቀጥለው ይቅባት መጣችሁ ፈልጓል ማለት ነው። አንድ ሰው የሚያምን ሰው ካለ እግዚአብሔር አይጥልም አይረሳም። አሜን በል። እግዚአብሔር ያገለገሉትን አይረሳም የታመኑበትን አይረሳም። እንደውም መጽሐፍ ሲናገር በኤርምያስ መጽሐፍ ራፍ 17 ቁጥር 5 እንደዚህ ይላል። በስጋ ለባሽ የሚታመን ሰው በምድረ በዳ እንደሚኖር ቁጥቋጦ ነው ይላል። መልካም ነገር በመጣ ጊዜ አያይም። በደረቅ ምድር ጨው በሞላበት እንደሚቀመጥ ሰው ይሆናል። በእግዚአብሔር የሚታመን እምነቱን እግዚአብሔር ያደረገ ሰው ግን ይላል ለመልማል ብሎ ይናገራል። መልካም ነገር በመጣ ጊዜ ያያል ጌታ ዛሬ ዛሬ ነግራችኋለሁ። እናንተ በእግዚአብሔር የታመናችሁ ሰዎች መልካም ነገር ከፊታችሁ አለ፣ መልካም ነገር ከፊታችሁ አለ። እኔ ትንቢት እናገራለሁ በዚህ ማለዳ እግዚአብሔርም እንደተናገረው ሳራ አሰባተ የእግዚአብሔር ጉብኝት ወደ ቤታችሁ ይመጣ። እንባችሁ ከአይናችሁ ይታበሳል። ስብራታችሁ በታላቅ ፈውስ ይፈወሳል። እግዚአብሔር ተናገራቸው ብሎኛል። እግዚአብሔር ይጎበኛችኋል። እግዚአብሔር ይጎበኛችኋል። መልእክታለይ ለሚሰማ ሰው እግዚአብሔር ያገለገሉትን ጥሎ አያውቅም። እግዚአብሔር የታመኑበትን ረስተው አያውቅም። እግዚአብሔር አምላክ ዘመናቸውን የሰጡትን እነዛን አሳፍረው አያውቅም። በደንብ የሚሰማ ሰው ካለ ደግሞ አሜን ይበል። እግዚአብሔር አይረሳምና ሳምንት እንደሚጎበኝ አላቅም በምን አቅጣጫ እግዚአብሔር ወደ እናንተ ቤት እንደሚመጣ አላውቅም። ነገር ግን ነገር ግን ዛሬ ወደዚህ ቤት የመጣችሁት እንደ ልማዳችሁም ቢሆን እነ ኤልሳቤት ጋር እነ ዘካርያስ ጋር ህክ በልማዱ በጣው ክፍል ቀን በዛ ቀን እግዚአብሔር ነገራችሁ ይመጣል። ወደ ሞተው ነገራችሁ ይመጣል። ወደ አበቃው ነገራችሁ ይመጣል። አልቋል ወዳላችሁት ነገር እግዚአብሔር ይመጣል። ወዳጆቼ፣ እቺ ሴት ከሁለት ወንድ ልጆቿ ጋር ነገዋ ጨልሟል፣ ተስፋዋ ደብዝዟል። በድንጋጤ ውስጥ ያለችው አልተዘጋጀችም። ገና ከባሏ ሞት አልተጽናናችም። እንግዳ ነገር ነው የገጠማት። ከባድ ነገር ነው የገጠማት። ከዚህ ነገር የምትወጣበት ዘዴውም ሰውም የላትም። ያላት እምነት ነው። ያላት ይችላል ብላ ወደፊት መራመድ ነው። ያላት ለእግዚአብሔር መናገር ነው። ለእግዚአብሔር ማውራት ነው። ከዚህ በፊት ባሏ ያወራዋል፣ ባሏ እግዚአብሔር ያናግረዋል። ባሏም ለእግዚአብሔር ያወራል፣ እግዚአብሔርም ለባሏ ያወራል። ስለዚህ ያላት ሀብት ይሄ ነው። ባሏ ትቶላት ይሄ ነው። በጭቅቀን እግዚአብሔርን ስለማናገር ነው። ወደዚህ የእግዚአብሔር ሰው እጅ ሴት የሄደችው ነቢዩ ብር ስላለው ሳይሆን እሷ እምነት ስላላት ነው። እምነት አላት እንደማይጥል፣ እምነት አላት እንደማይተው፣ እምነት አላት ያገለገሉትን እንደማይጥል፣ እምነት አላት የታመኑበትን እንደማያሳፍር። እምነት አላት እምነት አለ የሚል ሰው አመን ይባል። ነቢዩ ጋር የምትሄደው ወይም ነቢዩ ጋር የሄደችው ነቢዩ ብር አለው ብላ አይደለም እሷ እምነት አለኝ ብላ ነው። ብር ይሰጠኛል ብላ አይደለም የሄደች እምነት አለኝ ብላ ነው የሄደች ያላት አንድ ነገር ነው። እግዚአብሔርን ማውራት፣ እግዚአብሔርን ማናገር እግዚአብሔርም ማጫወት ሰምታሎ፣ የተባልኩትን ሰምታሎ፣ የገጠመኝን ሰምታሎ፣ እኔና ቤቴ አገልግለናል፣ ሰምታሎ፣ ባለዳ መቶ ያለኝን ሰምታሎ። ብድር ሰላም አይሰጥም። ብድር እኮ ከማንነት ላይ የሆነ ነገር በውጭ ቆኖ የሚወስድብህ ቀና እንዳትል እኮ ነው ያደርግ። እግዚአብሔርም ባገለገለችበት አካባቢ ቀና እንዳትል ሆናለች። ሰላም አታለች፣ ረፍታ አታለች። የባሏ ሞት ሀዘን በአንድ በኩል ወርቷታል፣ በሌላ በኩል ደግሞ ብድሩ እንድታቀረቅር አድርጓታል። ሁለት ነገር የገጠማት ምስኪን ሴት ነች። እንዴት ይሄ ዓለም የራቀ ሰው በዚህ ዓለም አንገቱን ደፍቶ ይኖራል። ና በፍጹም በፍጹም እርግጠኛ ሆኜ ነው የምነግራቸው፣ እግዚአብሔር ሰው ጥሎ አያውቅም። እግዚአብሔር ሰው ረስቶ አያውቅም። እግዚአብሔር የታመኑበትን አሳፍሮ አያውቅም። ንገራቸው፣ ደጋግመ አውራቸው፣ አውራቸው፣ እኔ ሳራን እንደጎበኘው እጎበኛችኋለሁ፣ አስገርማችኋለሁ መጎብኛችውሁ ወራት መጥቷል። የመጎብኛችሁ ወራት መጥቷል። ለሚትልሁ ትንሽ ጠብቁ እንጂ ሰማዩ ጠግሯል፣ ደመናው ከብዷል። በየትኛውም ጊዜ ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። ያልጠበቃችሁት ነገር የገጠማችሁ ሰዎች፣ ድንገት በሆነ ነገር የተያዛችሁ ሰዎች፣ ከተያዛችሁበት ሁኔታ ለመውጣት ዘዴውም ሰውም የሌላችሁ ሰዎች አረራረ ያለ ዘዴም ያለ ዘዴም ያለ ሰውም መጥቶ የሚያወጣ ታሪክን የሚቀይር እዳን የሚከፍል እዳን የሚከፍል እዳን የሚከፍል መንፈስ እንደዚህ በላቸው ይለኛል። የኢያሪኮን ኑሮ እንደቀየርኩኝ የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሯችሁን እቀይረዋለሁ፣ ህይወታችሁን እቀይረዋለሁ። ሞት ያለበትን ህይወት እንደፈወስኩት፣ እንደዚሁ እፈውሳቸዋለሁ። ከዚህ ቃል በኋላ በሆነ ችሁ ላይ ጉብኝት ይሆናል። በሆነ ነገራችሁ ላይ ጉብኝት ይሆናል። የእግዚአብሔር ድንገተኛ ጉብኝት ወደ ህይወታችሁ ይመጣል። የሆነ ነገራችሁ አጁ በጌታ በኢየሱስም ይቀየራል። እያመለካችሁት፣ እየተከተላችሁት፣ እያመናችሁት ታድነኛለህ እያላችሁት ግት የደፋችሁ ሰዎች፣ ከአቅማችሁ በላይ የሆነ ነገር የገጠማችሁ ሰዎች፣ በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች አረ እግዚአብሔር አይጥልም፣ አረ እግዚአብሔር አይረሳም፣ አረ እግዚአብሔር አይረሳም፣ አይረሳም። እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እግዚአብሔር መጎብኘትን ይጎበኛችኋል። እግዚአብሔር መጎብኘትን ይጎበኛችኋል። ጓደኞቻችሁ የት ሄደው ነው ቤተሰቦቻችሁ፣ የረዳችኋቸው ሰዎች የትሄደው ነው? በእንደዚህ አይነት አስጨናቂ ሁኔታ ውስጥ የገባሁት የምትሉ ሰዎች፣ እንዴት እንደዚህ አይነት ሁኔታ ውስጥ ልትገቡ እንደቻላችሁ ጥያቄ የሆነባችሁ ሰዎች እግዚአብሔርስ ለምን ዝም አለ? ለቅድም ነግሬያቸዋለሁ። እግዚአብሔር አደራረጉ ልዩ፣ ዝም ሲላችሁ ቀጥሎ ሊያወራችሁ የፈለገው ሀሳብ ሲኖረው፣ ወዳጆች እናቺ ሴት ያላት ለእግዚአብሔር መናገር ነው። ለማን ትናገረዋለች? ይህን ጉዳይ ብትናገርስ ማን ይሰማታል? ማን ያምናታል? እግዚአብሔር ጋር ከመናገር በስተቀር ምን አማራጫ? ነቢዩ ጋር ሄደችው እንደነገርኳችሁ፣ ብር አለው ብላ አይደለም እምነት አለ ብላ ነው ብያችሁ። ወዳጆች፣ አረ እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እንኳን ሰው እንኳን ታመነበትን ሰው እንኳን ዘመኑን የሰጠው ሰው እንኳን ይችን ዓለም ንቆሱን የተከተለውን ሰው እምነቱን በስራ ፍቅሩም በድካም ተስፋውን በጽናት የጠበቀን ሰው አይደለም፣ እግዚአብሔር እንስሳንም አይረሳም። እናንተ እንስሳን እንኳን አይረሳም እግዚአብሔር ትዚላችኋል። በኖህ ዘመን የጥፋት ውሃ ሊመጣ ሲል እግዚአብሔር አምላክ ኖህንና ልጆቹን ብቻ ሳይሆን በስም እየጠራ እናንተ በመልክና በስም አታውቋቸው እንስሳት እንኳን ሊመጣ ካለው ጥፋት እንዴት እንደታደጋቸው ታውቃላችሁ። እግዚአብሔር እንኳን ሰው እንስሳ አይረሳም። ወዳጆች በኖህ ዘመን የጥፋት ውሃ ምድርን ባጥለቀለቀ ጊዜ ይህን የጥፋት ውሃ ለማሳለፍ እግዚአብሔር ንፋስን እንዳነፈሰ የጥፋት ውሃውም እንዳለፈ፣ ልክ እንደዛ አሁን ያላችሁበት መከራ እንዲያልፍ እግዚአብሔር ታላቅ ንፋስ ያነፍሳል። እኔ አላውቅም፣ ግን አንድ ነገር አውቃለሁ። እግዚአብሔር ታላቅ ንፋስ ታላቅ ንፋስ የትኛውም በአበል የትኛውም ወጀብ የትኛውም ጥፋት ሲኮድላ ያለው ከቤታችሁ ጥያቄያችሁ ይኮላል፣ ችግራችሁ ይኮላል፣ ለቅሷችሁ ይኮላል። ዘንድሮ እንዳምነው አታለቅሰው የሚቀጥለው ዓመት እንደ ዘንድሮ አት የእግዚአብሔር ንፋስ ወደ ቤታችሁ ይነፍሳል። እስቲ በደንብ ጩና አሜን። ባል አይጥልም፣ እግዚአብሔር አይረሳም። እግዚአብሔር እግዚአብሔር ኖህን አሰበው። እግዚአብሔር በመርከብ ውስጥ ያሉትን ሰዎች አሰባቸው። እግዚአብሔር አሰበ፣ የተናገረውን ነገር አሰበ። እግዚአብሔር ምድርን አሰበ። ከዛ ሁሉ ማዕበል፣ ከዛ ሁሉ ፈተና፣ ከዛ ሁሉ ችግር በኋላ የኖህ መርከብ ሜዳ ላይ አልተገኘችም፣ ጢሻ ስር አልተገኘችም፣ ተራራ ላይ እንደተገኘች ወዳጆቼ። ከዚህ ሁሉ እምነት በኋላ ከዚህ ሁሉ አገልግሎት በኋላ ከዚህ ሁሉ የህይወት ፈተና በኋላ በፍጹም ወድቀን አንገኝም። በፍጹም በሰው እጅ አንወድቅም። እዚህ በረብ ጮና አሜንፓን እግዚአብሔር እኮ ነው ይህን ቃል ያመጣል። ዛሬ ወደ አንተ ይሄ ቃል መጣ። ሜዳ ላይ አትወድቅም ይልሃል ጌታ። ወይኔ ወይኔ፣ እኔ አንድ ሰው አንተም ብሆን ወንበሩን ሰምሬ ከፍላለሁ ነው ምለው። ሜዳ ላይ አትወድቅም ጌታ ምስክርህን። በሰው እጅ አትወድቅም። ጢሻ ስር አትወድቅም። እግዚአብሔር ይጎበኝሃል። እግዚአብሔር ያስብሃል። እግዚአብሔር ቤትህን ይቀይረዋል። ኑሮህን ይቀይረዋል። ኖ

እግዚአብሔር በፍጹም አይረሳም። የሚታመኑበትን ደግሞ ያውቃል። ቻቻ የሚታመኑበትን ያውቃል። እግዚአብሔር ያውቃቸዋል። በስም ያውቃቸዋል። በስም ያውቃቸዋል። እግዚአብሔር ባዶ ነገር ነው ወደ ባዶ ቤት የገባው። እኔ የማቀው ሙሉ ነገር ወደ ባዶ ቤት ገብቶ ጎሎ ሲወጣን። የእግዚአብሔር የጉብኝት ጊዜ ሲመጣ ግን ወደ እናንተ ቤት ሙሉ ነገር መምጣት አይጠበቅበትም። ባዶ ነገር ወደ ቤታችሁ ገብቶ ሙሉ ሆኖ ይወጣል። የሰማኝ ሰው ካለ ምን ይበላኝ። ዛሬ አካውንቴ ባዶ ነው ጊዜ የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል። ሞልቶ እስኪፈስ ድረስ አትረፈርፋችኋለሁ፣ ይጎበኛችኋለሁ። ነገሬ ያልቋል ያላችሁ ሰዎች ከዚህ በኋላ የሚጠብቀኝ ውርደት ነው ያላችሁ ሰዎች፣ አይ የዘንድሮንስ እንጂ ያላችሁ ሰዎች በጣም ይገርማችኋል። በጣም ነው የሚገርማችሁ። ከሌላው ሁሉ ዓመት በተለየ መልኩ የተአምራት ሕይወት ትኖራላችሁ። የተአምራት ሕይወት ትኖራላችሁል። የተአምራት ሕይወት ትኖራላችሁ። እግዚአብሔር እንደሚያኖርታላችሁ በከባድ የሕይወት መንገድና ጥያቄ ውስጥ እያለፋችሁ ያላችሁ አለምንቃችሁ በዚህ ዓለም የሌለውን ደስታና ረብ ንቃችሁ፣ በእግዚአብሔር ቤት ህይወታችሁን የሰጣችሁ እና በከባድ ሁኔታ ውስጥ ያላችሁ ሰዎች አረ እግዚአብሔር አይጥልም በር ግጠኝነት ስታምኑ የሳቁባችሁ ሰዎች ጢሻ ስር ወድቃችሁ አያገኟችሁ። ስታገለግሉ ያፌዙባችሁ ሰዎች ሜዳ ላይ ወድቃችሁ አያዋችሁ። የዊንስ እግዚአብሔር አምላክ የምድሪቷን ከፍታ ይሰጣችኋል። በጌታ በኢየሱስ ስም እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ከሰባ ዓመት ባርነት በኋላ እግዚአብሔር እስራኤል እንዳሰበ፣ ከአራት መቶ ምናምን ዓመት በላይ በባርነት የኖሩትን የእስራኤል ሰዎች ስ እንዳ እግዚአብሔር እንዳሰበ፣ ጩኸታቸው እንደሰማ ጩኸታችሁ የተሰማላችሁ ተራ የደረሳችሁ በጣም ብዙ ሰዎች እዚህ ቤት አላችሁ። እንኳን ደስ አላችሁ።